እንግዲህ አባባ ትሁትን እና ኻሊብን አጣምሯል። አባባ መጀመሪያ ቲናንና ዳኒን ለማናደድ ብሎ ትሁትን እራት ግብዣ ጠረችሻለሁ በማለትም እንዲሁም ኻሊብን ነገረው። ኻሊብም እነሱን ለማናደድ ብለ ነው አለ አው ሲልም እሺ በቃ በማለትም ትሁትንም ነገራት። ከዛ እነሱም ተሳክቶላቸው ተናደዱ። ሲቀጥል እንግዲህ ባልታሰበ አጋጣሚና በፍጹም ይጣመራሉ ያልተባሉት ትሁትና ኻሊብ ተጣምረው ደስ የሚል ጊዜ እያሳለፉ ይገኛሉ። አባባ ሁሉንም ነገር ሲያደርግ በጥበብ ነው እና ዳኒን እና ቲናን መበቀል የሚፈልገው በጉልበት ሳይሆን በጥበብና እንዲሁም ደግሞ የእነሱን የሆነ ነገር በመውሰር ነበረ እና አሁን ላይ ቲና የምትሆነው ግራ ገብቷት ደምን ባያለቀሰች ትገኛለች። አሁን ኤደን ሁሉንም ነገር አወቀች። የዳኔን መጥፎ ስራ እንዳለ ተነገራት። ኻሊብ የነገራትን አላምን ብላ ምንም አማራጭ የላትምና ትሁትን መጠየቅ ነበረ። ትሁት ሱቅ በወጣችበት አጋጣሚ ተከታትሏት ትሁቴ አለቻት። ወይዬ ኢዱ፣ እንዴ ምን አመጣሽ በጧቱ? አለቻት። ይቅርታ አስደነገጥኩሽ። እንዴ፣ አይ አይውልሽ፣ የሆነ ነገር ሰምቼ ነበር። ቴናና ዳኒ ፍቅረኛ፣ እህትና ወንድም አይደለም እንዴ? ፍቅረኛሞች ናቸው አለቻት። ማን ነገረሽ? አለች። ኻሊብ ነግሮኝ እንግዲህ ኻሊብ አይዋሽም እንደሰማሽ ነው አለቻት። ሰላም ውድና የተከበራችሁ የቢኒዳና ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛል። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ ያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ትሁት ቀጣይ ፓርት ይዘመተናል ማለት ነው። እንግዲህ ዳኒና ቲና አሁን የመጨረሻው ውድቀታቸው ላይ ይገኛሉ። አባባ እነሱ ያደረሱበትን ግፍ በጉልበት ወይም ደግሞ በ በመግረፍ በመደብደብ ሳይሆን በጥበብ ነው የተበቀላቸው። እንግዲህ ኻሊብ በጣም ስሜታዊ ሆኖ ለኢዱ የነገራት በሙሉ አባባ ሲሰማ በጣም ተናደደ። ኢደንም ሰተት ብላ አባባ ጋር ሄዳ ሁሉንም ነገር አወቀች። አንቺ ተረጋጊ፣ መደረግ ያለበትን ነገር ይደረጋል ሲላትም እንዴት ነው የምረጋጋው? ግን ኻሊብ እንደቻለ እቴናት እያለ እገዛ አልጋው ላይ ሚስት ሚስቱን እያባለገበት አለች። ኻሊብ በጣም ተጎርቷል፣ ብዙ ነገር አሳልፏል፣ ግን ምንም ማድረግ አይቻልም አላት። አረ እውነት ታጋሽና በጣም መልካም ሰው ነው፣ እኔ ብሆን አልችልም አለች። ዳኒን እኮ ደግሞ በጣም አፈቅረዋለሁ፣ ግን ለምን ላድርግ አባባ? ስትልም ለሁሉም ጊዜ ያለው፣ መታገስ አለብሽ። አሁን ራስሽም መሆን አለብሽ በጣም እንደተጎዳሽ እና በጣም እንደተሰበርሽ አውቃለሁ ሲላትም ኢደን እሺ በማለትም ሄደች። ትሁት ደግሞ ለኢደን እዩልሽ ሁሉም ነገር የዳኒ ስራ ትክክል ነው እያልኩሽ አይደለም። ዳኒ በእኔ ላይ ብዙ መጥፎ ነገር አድርሷል ቲና ጋር ሆነው፣ ግን ደግሞ ቢሆንም ዳኒ ይህ ሁሉ ጣጣ ውስጥ የገባው ለአንች ሲል ነው። ምክንያቱም አንቺ የተሻለ ህይወት ይገባሻል በማለትም ያንን ቤት በሱ ስም አድርጎ ቲናን ሊጠቀምባትና አንጀል የሚወድሽን ሴት ለማኖር ነበረ አለቻት። እያከሽልን በፍጹም አይደለም። እውነታውን ብደብቅ ፈጣሪ የሚቀር አይደለም አይለኝም። እውነታው ነው እዱ። ስለዚህ እና የሰው ህይወት እያበላሸ በሰው ገንዘብ ነው እኔን የሚያኖረኝ። እኔ ኮ ከሱ የምፈልገው ንጹህ ፍቅር ነው። ህይወታችንን መኖር ነው የምፈልገው። እኔ ላይኖረኝ እሱ ላይኖረው ይችላል ግን ደግሞ እኔ በንጹህ ልብ እንጂ ገንዘብ የሌለህን አምጣ ብዬ አላስቸግርም። ሲቀጥል ደግሞ እኔ የማምነው ሁለታችንም በትዳር ውስጥ ሆነን በቃ ያጣነውን ወይም ደግሞ የፈጣሪ በረከት ነው ትዳር። በትዳር ውስጥ ደግሞ ተተስማማን፣ ሁሉም ነገር ይሆናል። አብረን ሰርተን የምንቀየርበት አላማ እንዳለኝ ለፍተን ጥረን ባገኘነው ገንዘብ እንጂ ዘና ብለን መኖር ያለብን የሰው ገንዘብ አምጥቶልኝ አይደለም። ስትልም እንግዲህ ለሱ መሰለው እውነታዊ ነው አለቻት። ያሳዝናል። ምን እንደምልሽ አላውቅም ትሁቴ። በቃ አብረን መሆኑ ጥሩ አይደለም ብላ ሄደች። እንግዲህ ሌላው ነገር አሁን ቲናና ዳኒ የመጨረሻ ልባቸው ተሰብሯል። ምንም አልተሳካላቸውም። እናም ሁሉም ቁጭ ባሉበት ቲናና እንዲሁም ደግሞ ዳኒ ቁጭ ብለዋል በሰዓቱ። ከዛም ትሁትን ጠሯት። ነገ እራት አለን፣ ዛሬ እራት አለን፣ ስለዚህ እንድንሄድ አሏት። የእውነት አለች። መጀመሪያ ግን አባባ ትሁትን አሳምኗታል። እሺ በቃ ብላለች። እነሱን ለማናደድ እንደሆነ ገብቷታል። ትሁት ግን ይናደዱላአል አባዬ አለችው በሚገባ ከዛም ቁጭ ብለው እያለ ትሁቴ ትሁቴ ነይ አለ ኻሊብ። ከዛም ትሁት አቤት አለች። አሁን እራት ግብዣ ልንሄድ ነው፣ አባዬ ጋብዞናል። ስለዚህ ለባብሽና እንሄድ አላት። ምን ከሰራተኛ ጋር አለች ቲና። ከዛም ምንድን ነው ልዩነቱ? ልዩነታችሁን ልንገርሽ፣ እሷ ክቺን ምግብ ስታበሰል ስለምትውል አንቺ ደግሞ እዚህ ሶፋ ላይ ቁጭ ብለሽ ስለምትውይ እንጂ ልዩነታችሁ የቦታው ነው። ማለቴ ክችኑ እና እንዲሁም ደግሞ ሳሎን መቀመጡ፣ እሷ ክችናት፣ አንቺ ሳሎን ነሽ፣ በቃ አለቀ አላት። ከዛም በጣም ተናደደች። በዛን ሰዓት ትሁት ለብሳ ስትመጣ በጣም ቆንጆና ለየት ያለ ሆና ተገኘች። በጣም ተገረሙ። እሷ ዚህ ጊዜ ተናደደች እኮ። እንዴት ነው ነገሩ አለች። ከዛም በሚገርም ሁኔታ አባባ ደግሞ እነሱን ለማቃጠል ፎቶ ማንሳት ጀመረ። ኻሊብ ጠጋበል፣ ትሁቴ ወደ ኻሊብ ጠጋበይ እያለ ፎቶ ማንሳት ሲጀምር ዳኒ ግራ ተጋባ። ቆይ ሽማግሌ ምን ይሆን ነው? በማለት በውስጡ ጥያቄ ፈጠረበት። ቲና ግን በጣም ጨልላለች። ከዛም ተያይዘው እራት ግብዣቸው ጋር ሄዱ። ልክ ሲወጡ ቆየ ሰውዬ ልጁም ላይ እያቾፈበት ነው እንዴ አለ። ከዛ ቴና አአ ለልጁማ የሚፈልገውን ንብረት ይሰጠዋል በፍጹም አለችው። ይገርማል ወደየት እየተሄደ እንደሆነ አልገባኝም አለ። ከዛ ምንም አማራጭ የላትም ቴና በንደት መቃጠል ውጭ ሌላ ምንም እንትን የላትም እናም አሁን እንግዲህ በከባድ ሁኔታ ዳኒና እንዲሁም ደግሞ ኤደን ተጣሉ። ኤደን መጀመሪያ ስታገኘው ሲሰማት ዝም አለችው። አስሚኝም እንደይና አፍቀሽኝ እኮ ነው የመጣሁት ምን ልሽል እዱ አላት። ሳመችው ምንም እንዳልተፈጠረ ራሷን አረጋግታ ከዛም ቀጠለና፣ በቃ ወዴት እንሄድ? አይ እኔ ቢዚ ነኝ ዛሬ አለችች። እሺ በቃ ብሎ እሱም ወደ ቤት ተመለሰ። በሌላው ቀን ሲገናኙ ኤዱ አስሚኝም ሊስማ ሲል ጠጋ ስትል ሲላት ወደዛ ገፈተረች። ምን እንሻል? ሰሞኑን በጣም እየተቀያየርሽብኝ ነው፣ እየተፈጠረ ችግር አለ ኤዱዬ፣ ንገሪኝ አላዳኒ አአ አ ምንም እራስህ ታውቀዋለህ። እሺ ወዴት ነው የምትሄጁ? እኔ ኮ ዘና ልንል ነው የመጣሁት እናፍቀሽኛል ሲላትም በባዶ ኪስ ዘና ማለት ተርፎ መጉላላት ነው አይመስለም ብላ ጥላው ሄደች። ዳኒ አማራጭ ሲያጣ አባባ ጋር መጥቶ አባባ ኤደን እየራቀችኝ ነው፣ ጸባዋ ሁሉ ተቀያይሯል አላት። ታዳንተ እሷ እንደምትፈልገው አይነት ወንድ ሆንላት ኤደን በጣም ጥሩና መልካም ልጅ ናት፣ አስተዋይ ልጅ ናት፣ እሷ እንዳታመልጥ አለው። አሁን ቲና መጥፎ ነገር አሰበች። አባባ ግን ማንኛውን የሚደራው ይመስልሃል አለችው። ዳኔን እሱም እኔ እንጃ አላት። ኤደንን ወይስ ደግሞ ትሁትን? እኔ ምን አውቃለሁ ደስ ያለውን ይዳራው ልጅ አይደለ አላት። አ እኔ ግን ኤደንን ቢድራት አለች። ምን በማለት በድንጋጤ የተነሳ? አንተ ምን አስደነገጠ ምን አላል አለችው። አይ ምንም አለ። እና ታዲያ እንደዚህ የሚያስበረግግ ምንድን ነው አለች። ኤደን አሁን ቲና የዳኔ እህት ሳኮን ፍቅረኛው እንደሆነች ገብቷታል። ቲና ግን ምንም የምታውቀው ነገር የለም። እኔ ጦስ ውስጥ መግባት አልፈልግም። ያምሻል እንዴ እኔ አሁን መቆለፍ ያለብኝ ኢደን ነው አለችው። እኔ ደግሞ አንቺን እቆልፍሻለሁ ሲላት፣ ማለት ለምን ለምንድን ነው እቆልፈኝ አለችው? አይሽ በቃ በአንቺ ምክንያት ሁልጊዜ ችግር ውስጥ መግባት አልፈልግም፣ ሰልችቶኛል፣ መሮኛል አላት። በኢደን አይደራደርም ዳኒ። ከዛም ጥሏት ሄደ። በማይመጣው መጣሽ በዋና ማለት ጀመረ። አሁን ትሁት የመጨረሻ ደስተኛ ሆናለች። ወደ ክፍል ሀገር አባቷ ነይ እንዳላት ለአባባ ነገረቻቸው። አባባም ሊድሩሽ ነው እንዴ አላት። አላቅም የአባቴ ማህል በቃ ይሄ ነው መዳር ካለብኝም፣ እኔ አባትሽ ቁጭ ብዬ ድርሻለሁ። እንድሰሪም ተፈለግኩኝ፣ ተፈለግሽ፣ እኔ አባትሽ ስራ እፈጥርልሻለሁ አላት። እሽ አባባ፣ እኔ እዛ መቆየት አልፈልግም፣ እዚህ መጥቼ ብሰራ ነው አለችው። ለኻሊብ ሊድራት ፈልጓል። ቻናሉን ሰብስክራይብ ያረጋችሁ